እኔ በእርግጥ እንደ ጨረቃ ፋሚሊ እኛ ማለት የደወልኩት ምናምን ብሎ ስላለ

አይሻ የእግዚአብሔርን ከምሬ ነው። ሌላ ቤት ነበርኩኝና እየተጫወትኩኝ እንደዚህ አሳልፌ አየዋለሁ። ያችኛው ጓደኛ አይነሻ አንቺ፣ ትላንትና የነበር ሻማ እንዴት ዛሬ ቀን ሰላሳ ሰው ገባ? ምን አለ ብዬ ወዲያው ወረድኩኝና ገባው ገባው ስሰማው ስሰማ፣ ልጅት ሆናጥ እኔ እዣታለሁ፣ እየተከተልኳት ነው። ከዛ ልክ ስገባ አንቺም ወረድሽ እሷም አልቆየችም ልክ ስታይ ወረደች ምክንያቱም ታቀኛለች በጣም እየተከራከርኳት ነበር አራት ቤት ሶስት ቤት እኔ ከተላት አለሁ መንገራችሁ አይሻዬ የእኔ ውድ ስሙኝ እርግጠኛ እርስ በራሳችሁ መቶ በመቶ ካልተማመናችሁት ነገር አታውሩ። ምክንያቱም ለምን መሰላችሁ? የተጎዳ ሰው አለ፣ ያዘነ ሰው አለ። መሰለኝ ብላችሁ አታውሩ። በቃ መሰለኝ ለምንም አይጠቅምም፣ ያጠፋናል እንጂ አያለማል እውነተኛ ነገር ይዛችሁ ሂዱ። ስልክ ደወለና ስልክ ደወለና የተረሳ ነገር ስላለ መሰለኝ ማውራት አለበት። ዱባይ ነው ማለት አለበት። አይ አይሻየ የእሱ አይደለም። እኔ የማወራው አንዳንድ ሰው ነው። እሷ ታያት እና ብዙ በብዙ ውሸት እያገኘውባት እኛ እኛ ራሳችን መከተል የለብንም ማውራት ራሱ የለብንም። ለምን እናወራለን? እሱ አወራን ብለት እኛ ለምንድ ነው? ምን ደግሞ እንደ እነዚህ ልጆች እኮ ከኔ ጀምሮ እኮ እየታመምን ነው። እግዚአብሔርን አመንሻ ላመሽ ትላንትና በጣም ራሴ ነው ያመመ። በዛ ሲሄድ በዛ ሲሄድ በዛ ሲሄድ እየተካታተልኳት ማለት ነው። እንዴት ለምን ይሄን ያክል ለምንድን ነው እንደኛ ስርስ ባገኘሻት አገኘሻት አውቃታለሁ ያልሽኝ መጨረሻ ላይ ይኸው እታች አለች እታች አለች

ታያለሽ እኔ እንደምከታተልሽ አንቺ እራሱ እናንተ እና ሚሚ ደግሞ ሚሚ

ምሳሌ ነው። አንቺ ደግሞ እንዳትጣል በጠዋት ነገርሽ ምሳሌ ነው የነገርኩሽ እንጂ ለአንቺ የምከታተልሽ ደግሞ እንትን ማለት በነሱ ተስፋ እየቆረጥኩ ነው፣ በራሴን ተስፋ እየቆረጥኩ ነው ስትይ እንዳይከፋሽ እያልኩ ነው የምከታተልሽ ለሌላ ነገር እንዳታስቢ። ኦ ኮሚንታ ገሮች ምን እንደሆነ ተፈጽሞ አትራታልኩ

እያለራሳችን ልወድድና እነሱም ደግሞ አንድ የሚሆንበት ቦታ ላይ ፈጣሪ ዱዓ ማድረግ ነው እንጂ ሌላ ብጥብጥ ነገር አይፈጠርም። ምክርን የሚመከረውም ያው ሁሉ ሁሉ መካሪ ነን ሲሉ ይከፋዋል። ሁሉም አንዱ ሳንዱ አሳብ በልጣለሁ ሲል ይከፋፋል። እና ተውት በቃ ከተቻላችሁ አልሆነሳ ሌላ ሌላ ነገር በቃ ወደ ራሳችሁ ተመለሱ። ዩቱቡን የምትፈልጉት ዩቱቡን ሰብስክራይ ወይም ሰብስክራይ ባል ክፍት አርጋችሁ ትውት በቃ ሰላም።

ኔትወርክ ነው የሚያወጣት። ኔትወርክ ሸውት ማረ እጉልሽ ሸዊ እንትኑ ልኬልሻለሁ። እስቲ ቁጥሩን ደግሞ መልሼ ልላክልሽ። ያንቺ ምን ቢያለኝ እኔ ምን ቢያለኝ የእንትና አለሽ እንዴ? የእንትና ስልክ ካለሽ እሷ ትላክልሽ ሚል ኮንታቱን ሸዊት ማረ። ኔትወርኩም ቢያለ ብዙ አታልም ኔትወርክ እና ፈጣሪ እያነጠራቸው ነው። ኔትወርክ ሸበካችሁ የተሟላ አይደለም ጠራ ያል አይደለም ሸበካችሁ። እንደኛው ጨልሏል ሸበካችሁ አይዞ ምን ታደርጋለሽ? ማርያም እንዴ ነሽ? እየሳቅሽ ነው ለሽ ትስቂያለሽ? ምን አረግን?